ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? እንዴ ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላ። እናንተ እንዴት ናችሁ? አባይ ኢንሻአላ። ለቻናሌ አዲስ ቻናል ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ሁሉ ጊዜ ለምታበረታቱኝ ከልብዬ እያመሰገንኩ ኢንሻአላ ወደፊት አበረታቱኝ። እና እናንተ እንዴት ናችሁ አባይ እኛ ጋር ሁሉ ሰላም ነው አልሐምዱሊላህ ሱብሐነሁ ወተዓላ እንግዲህ ሀገራችን ሰላም ያድርግልን ሁላችሁም በዱዓ እንረሳሳላችኋለሁኝ እየበሉ ሀሳብ ከመሆን ኑሮ አላህ ይጠብቃችኋለሁኝ እና እስኪ ዛሬ የገዛሁትን አንድ አንድ ነገሮች ላሳያችሁ ብዬ ነው እና ማሻአላህ ተባረከላችሁ ውድ ቤተሰቦች እነዚህ ጎማዎች የአስቤዛ መያዣ ናቸው። በጣም ቆንጆ ናቸው። ለቤት ለእኛ በጣም ጠቃሚ፣ ገንዘቡ ደግሞ ቀለል ያለ ሲሆን በጣም ወሳኝ ናቸው ብዬ ነው የማሳያችሁ ማለት ነው። እንደዚሁም ደግሞ እንሻላ ቀጣዩን እቃውም ይህንን የማሳያችሁ ነው የሚሆነው። ቪዲዮውን በትዕግስት እስከ መጨረሻው በመከታተል ላይክ ሽር በማድረግ አበረታት ሰብስክራይብ አትርሱ። እና ውድ ጓደኞች እንግዲህ ይህንን በነገራችን ላይ ያስቤዛ ወደ ዘጠኝ ፒስ አካባቢ የሚሆን ውድ ነው ግን ሁለት ሺ ምናምን ያለመስለኛል። ጠይቀዋለሁ ዛሬ። በጣም ቆንጆ ነው፣ ኳሊቲ ነው። ዘጠኝ አባይ ይይዛል በውስጡ እንደዚህ እንትን ነው። ከላይ እስከ ታች ነው እንደዚህ ትንሽ ትልቅ ማለት ነው። ግን ቢሆንም ያንን ሁሉ ስለማያገኝ እንደ ቤታችን ደግሞ እንዲያቅሙ ሰው እንደ ቤቱ ነው እና የሚኖረው አላህ ሃገራችንን ሰላም አድርጎት ወደ ሀገር ስትመጡ ስትኖሩ እነዚህ የአስቤዛ መያዣ ጎማዎች እራሱ ገንዘቡ ቀላል ነው ግን ለእኛ ጥቅሙ በጣም ትልቅ ነው ከምላችሁ በላይ ሀብሀይብ ይህ አሁን ማለት ነው ክዳኑ በቀላል እንደዚህ ፍንክት የሚል አይደለም የሆነ ነገር ለክክ ለሾሮ ለበርበሬ እንደዚሁም ደግሞ ለቅቤ ለማር በቃ ለአይሽ ለስኳር ማስቀመጫ እንደዚህ በቃ ርትርትባ እርጎ ለማስቀመጫ አቅሙ የቻለ ያኛውንም ያልኳችሁን ቅድም ያልኳችሁን ብትገዙ አሪፍ ነው። ግን ደግሞ ያንም ባይኖር ማሻላ ይህን ይሄ ራሱ ከበቂ በላይ ጽድት ያለ ነው ለመወሉል ምናምን ቆሻሸቂ ማይዝም እና እነዚህ አንዷ የምትሸጠው አንዷን የገዛሁት መቶ ሰላሳ ብር ነው። መቶ ሰላሳ ብር አንዱን ማለት ነው። ሁለቱም በሁለት መቶ ስልሳ ብር ነው። ቢያንስ ሰባት ስምንት ብትገዙ በቃ ወደ አንድ ሺ ምናምን አካባቢ ያወጣችሁ ብትገዙ ለስኳርም ለምንድን ነው ሁሉም በቃ ተርቲቡኝ ይዛል። በፌስታል በሌላ ቁጣንቁጥ ምናምን ምንትን አይዝረከረከም፣ መቃው እና ይጠቅማችኋል ብዬ ስላስብኩ ነው። በጣም ነው የሚጠቅማችኋል። ግጥሞ እንደዚህ እንደቀላል ሸተት አይልም። ያስቀመጣችሁትን ነገር በአንድ ቤቱ ታገኙታላችሁ። መጠኑም ትልቅ ነው። ማሻላ ለማረም ለሁሉ ነገር የሆናችኋል እና አላህ ስብሓነሁ ወተዓላ ሀገራችንን ይጠብቁልን፣ ሰላም አድርጎልን፣ አዋጁ ከይር ሁኑ ኢንሻአላህ፣ ሁላችንም በሰላም እንኖራለን አድርጎ የምትጠቀሙበት ያደርጋችሁ። እና ይሄ ደግሞ የእንግዲህ ህግ ቃ ነው። ያው የጓደኛዬ ነው። ማሻአላህ በጣም ቆንጆ ነው። ይህም ብዙ ጊዜ ታውት ይሆናል። ቆንጆ ነው፣ ያምራል። እኛ ግን እኛ ጋር አሁን የሚመርሰው ነው ብዙ ጊዜ ያው ያመጣል፣ ይጠፋል፣ ይመጣል። በጣም ቆይቶ ነበር ከጠፋ። ኳሊቲ ነው። ይህንን አሁን አምጥተው ነው። ዋጋው ሶስት ሺ ነው የተገዛው። እንግዲህ የዴሴ ዋጋ እና የኛ ሀገር ዋጋ ትንሽ ፈርቅ ይኖረዋል። ለምን ካላችሁ እንትን አለ፣ ትራንስፖርት አለ፣ የወዛደር ማስጨኛ ምናምን አለ። እሱ ላይ ይታሰባል። ገብታችኋል? ስለዚህ በኩል አይታሰብም ማለት ነው። በዛ ላይ ደግሞ በችርቻሮ ነው እኛ የምንገዛው። በችርቻሮ ስላችሁ አሁን ዴሴም ብንሄድ ይሄን እቃ በርካቢ ዋጋ እንገዛውም። ለምሳሌ ሁለት ሺ ስምንት መቶ ምናም የሚረከቡበት ነው። በዛ ዋጋ ግን እኛ አንድ ሀባ ብቻ የምንገዛ ከሆነ አይሰጡንም። ብዛት ከገዛነው ዴሴም ቢሆን ማለት ነው ሀገሩ አከፋፋይ ስለሆነ አንድ ሀባ ገዝተን በዛ ገንዘብ አይሸጥልንም። የምታውቁት ነገር ማለት ነው። ሶስት አራት ብዙ ጊዜ እንደነጋዴ ሆነን የምንገዛ ከሆነ ነው ቅናሽ የሚደረግ። ይውላችኋለሁ። እና ማሻላ በጣም የሚያምር ነው። እኔ በጣም ነው ደስ ያለኝ። ማሻአላ ተባረክላ። ላላ የምንኖርበት መቀበያ ያድርግላት፣ በሰላም ወደ ሀገሩ ያምጣት። እና ይሄ ቆንጆ እቃ ነው ሶስት ሺህ ብር ያው ትንሽ ዋጋው ቆንጠጥ ቢያደርግም እንግዲህ ዋና ነገር በዱኒያ ላይ ደስ ያለለን ነገር ሀላል እስከሆነ ድረስ መጠቀሙ ችግር አይኖረውም ኢንሻአላህ። ምክንያቱም አንድ ሰው የሚለፈው በቃ ያን የፍላጎትን ለማሳካት ነው እና በይ ቢሻማ፣ እንግዲህ ይህንን ይመስላል የዛሬው። ይሄ እንኳን ያስቤዛው ዕቃ ለእኔ ነው የገዛሁት። ለክክለ ምናምን ለስኳር አለ ነበር አቂቃ ከአሁን በፊት ገዝቼው ግን ግጥሙ ሸለል ይላል። አሁን ግን እያሻሻሉ እያሻሻሉ ነው ያመጡት ማሻ አላህ እና ይህ ስለሆነ ነው የቀየርኩት ማለት ነው። በጣም ቆንጆ ናቸው፣ ግን ልገለብጥበት ስለ አጣጥቤ ምናምን ሆናል። በቃ ለእነሱ አላሳያቸውም ሁሉ ብዙ ብር አያገኝም። ስለዚህ ያንንም የሁለት ሺ ምናምኑንም ያንን አሪፍ ነው ከሆነላችሁ፣ ግን ደግሞ ካልሆነም እንደዚህ ራሱ ማድረጉ በቂ ነው። መቶ ሰላሳ መስሎ ዛሬ መቶ ብር ሁለት መቶ ብር ምንም ካላስልክ እንዲያስር ብር የሆነ እራሱ ህፃን የዘመዶች ሁሌ መንገድ ላይ ስንገኝ ትስታረጉታለ አይደል? ልብስ እንገዛ ስንሄድ ህፃን ሆነ ነው ሲያገኙ ዘመዶቻችን አስር አስር ብር አንድ ብር፣ አረ በእኛ ሰዓት አንድ ብር ይሰጡን የነበረው አለ አይደል? አሁን መንገድ ላይ እንደዛ አስር ብር አይዘረጋም በጣም ምንም አይገዛም። ስለዚህ መቶ ብር ወይ ሁለት መቶ ነው የሚዘረጋው ወይ ሀምሳ ብር እንዲሁ እንዲህ ካለ እና ምንም ሳያመግዘው ይሄ ያው ለልጅ ብስኩት ያክል ነው። ግን ዕቃው በጣም ጥሪት ነው። አሁን እስከ መቼ ለብዙ ጊዜ ያገለግላላችኋለሁ። እና ኢንሻአላህ እንግዲህ አላህ ጠቃሚ ነገርን አላህ ይወፍቀን። አብሽሩልኝ። አላህ ሱብሐነሁ ወተዓላ ሰላም ያድርግልኝ። ቻናሌን ሰብስክራይብ አድርጉት። መቼ ኢንሻአላህ እስካለን ድረስ መብላት መስራት ግዴታ ስለሆነ ሰብስክራይብ እያደረጋችሁ አበረታት። እስኪ አምስት ሺህ አስገቡ። በሰሞኑ እላችኋለሁ። አብሽሩልኝ። ሰላም ያድርገን። አሰላሙ አለይኩም ወረመቱላ